ጤና ይስጥልን ክቡራን ተመልካችና ተከታዮች እንደምን ሰነበታችሁ። ይህ ፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግባት የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን ስኩል ባስ አሽከርካሪ ብንሆን እና ስኩል ባስ ተሽከርካሪ እየተንቀሳቀሰ ያለበት ቦታ ላይ የምናሽከረክር አሽከርካሪዎች ምን አይነት ጥንቃቄ ማድረግ አለብን በሚል ርዕስ ትምህርታዊ ፕሮግራም አዘጋጅ ይላቸዋለው። እስከ መጨረሻው ድረስ አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ ላይክ ና ሼር አድርጉ። እንግዲህ በዛሬው ፕሮግራማችን የምናየው ስኩል ባስ ይዘን በምንንቀሳቀስበት ጊዜ ተሽከርካሪው እንዴት መፈተሽ እንዳለብን፣ ተማሪዎችን እንዴት ይዘን መሄድ እንዳለብን፣ በእንቅስቃሴ ውስጥ ምን አይነት ጥንቃቄዎች ማድረግ እንዳለብን፣ ተማሪ ስናወርድ ስንጭን ምን አይነት ጥንቃቄዎች ማድረግ እንዳለብን እንዲሁም ደግሞ ሌሎች አሽከርካሪዎች ደግሞ ብንሆን ከፊት ለፊታችን እያሽከረከርን እያለ ስኩል ባስ ተሽከርካሪዎች ቢኖሩ ወይም የተማሪ ባሶች ቢኖሩ ምን አይነት ጥንቃቄዎች ማድረግ እንዳለብን እነጋገራለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ክብሯን ተመልካቹ፣ ተከታዮቼ በመግቢያ እንዳያችሁት የዛሬ ፕሮግራማችን ስለ ስኩል ባስ ወይ ደግሞ የተማሪዎች ባስን ስናሽከረክር ማድረግ ስለሚገባን ጥንቃቄ ነው። አብራችሁኝ ቆዩ። ስኩል ባስ ስናሽከረክር ወይም ደግሞ የተማሪዎች ሰርቪስን በምናሽከረክርበት ጊዜ ሌላው ተሽከርካሪ ስናሽከረክር የምናደርገውን ጥንቃቄ ማድረግ እንዳለብን ሆኖ በተሽከርካሪው ላይ ህፃናትን ከመጫናችን አንጻር የተለያዩ ጥንቃቄዎችን ማድረግ ይኖርብናል። የመጀመሪያው ጥንቃቄያችን ተሽከርካሪውን ከማንቀሳቀሳችን በፊት የምናደርገው ጥንቃቄ ነው። ሌሎች ተሽከርካሪዎችን ከመንቀሳቀሳችን በፊት እንደምናደርገው ሁሉ ተሽከርካሪው ላይ የሚገኙ ክፍሎችን በሙሉ መፈተሽ ያስፈልጋል ማለት ነው። የሞተር ክፍሎች ላይ፣ የመገናኛ መሳሪያዎች ላይ፣ የትይምት መቆጣጠሪያ መሳሪያዎች፣ ጎማ፣ መሪ እያንዳንዱ ነገር መፈተሽ ያስፈልጋል እንዲሁም ወንበራችንን ማስተካከል መስታወቶችንም ለእይታ እጅግ በጣም ምቹ በማድረግ ማስተካከል ያስፈልጋል ማለት ነው። ሌላኛው ተማሪዎች በሚገቡበት ጊዜ የምናደርገው ጥንቃቄ ነው። ተማሪዎች በሚገቡበት ጊዜ ሁሉም ተማሪዎች በትክክል መግባታቸውና መቀመጫ ላይ መቀመጣቸውን ማየት ያስፈልጋል ማለት ነው። ምናልባት ከተቃራኒ አቅጣጫ መንገድ ተሻግረው ይመጡ ተማሪዎችም ካሉ ሌሎች ተሽከርካሪዎች ቆመው እንዲያሳልፏቸው ምልክት በመስጠት ተሽከርካሪው ላይ የሚገኘውን ቀዩ መብራት በማብራት እና ሌሎች አሽከርካሪዎች ምልክትን በመስጠት ተማሪዎች በትክክል መንገዱ ቡድኑ አቋርጠው እንዲገቡና ተሽከርካሪዎች በትክክል እንዲቀመጡ ማድረግ ያስፈልጋል ማለት ነው። ከዛ በኋላ እንግዲህ ለመንቀሳቀስ በሮችና መስኮቶች በትክክል መዘጋታቸው ማየትና በውስጥ እንደማይከፈት ማረጋገጥ ያስፈልጋል። ምክንያቱም እኛ እያሽከረከርን እያለ ከውስጥ በኩል ተማሪዎች በር ከፍተው ሊወድቁብን ስለሚችሉ በውስጥ በኩል እንደማይከፈት አረጋግጠን ወይም ደግሞ ያንን የሚከታተል ሌላ ሰው መድበን ተሽከርካሪውን እንቅስቃሴ ለመጀመር ዝግጁ ማድረግ ያስፈልጋል ማለት ነው። ሌላኛው ሞተርን በአግባቡ ማስነሳትና አስፈላጊው ማርሽ ማስገባት ያስፈልጋል ማለት ነው። ሞተር ለማስነሳት ፍሪሲዮን ማፈን ማርሽ ዜሮ መሆኑን ማረጋገጥ ከዛ ሞተር ማስነሳት ከዛ የተወሰኑ ደቂቃዎች እንዲሞቅ በማድረግ ተማሪዎች በትክክል መቀመጣቸውን ካረጋገጥን በኋላ ለጉዞ ዝግጁ ማድረግ ያስፈልጋል ማለት ነው። ከዛ በመቀጠል እንግዲህ እጅ ፍሬናችንን በማውረድ ተሽከርካሪውን ለጉዞ ዝግጁ ማድረግ ያስፈልጋል። በመቀጠል ተሽከርካሪውን እጅ ፍሬን አውርደን ጉዟችንን እንጀምራለን ማለት ነው። ጉዟችን እንግዲህ ስንጀምር ምን እናደርጋለን? ያው የፍሪ ሲሆንና የነዳጅ ማመጣጠን ያስፈልጋል ወይ ደግሞ ባላንሱ ማመጣጠን ያስፈልጋል ምን ምነጭቅ ከሆነ ምናንገጫገጭ ከሆነ ምናልባት ህፃናት ሊኖሩ ይችላሉ እና ጥንቃቄ ያላደረጉ ተማሪዎች ሊኖሩ ስለሚችሉ ሊወድቁና ሊጋጩ ስለሚችሉ በትክክል ባላንሱን ጠብቀን ማስነሳት ያስፈልጋል ማለት ነው ሌላኛው ማርሽ ስንጨምርእና እና ስንቀንስም ጥንቃቄ ማድረግ ያስፈልጋል ማርሽ ስንጨምር እንዲሁም ስንቀንስ መኪናው መንገጫገጭ የለበትም እንዲሁም አስፈላጊው ማርሽ ማስገባት ያስፈልጋል ማለት ነው ሌላኛው መሪን ስንጠቀም በአግባቡ መጠቀም ያስፈልጋል ይገኛል። መሪን በምንጠቀምበት ሰዓት በተለይ ጠመዝማዛ መንገዶች ላይ ስናሽከረከር ቶሎ ጥፍ ማድረግ የለብንም ወይ ደግሞ ቶሎ ማዞር የለብንም ማለት ነው ሰፋ ያለ መንገድ ወስደን ፍጥነታችንን ቀንሰን በአግባቡ ማዞር እና ወደምንፈልግበት አቅጣጫ መሄድ ያስፈልጋል ማለት ነው ስለዚህ እነዚህን ጥንቃቄዎች እናደርጋለን ሌላኛው በምናሽከረክርበት ጊዜ የምናደርጋቸው ጥንቃቄዎች ናቸው የመጀመሪያው ምንድነው ነው ፍጥነታችንን መቆጣጠር ነው አስፈላጊውን ፍጥነት ተጠቅመን ነው ማሽከርከር ያለብን በጣም ከፍጥነት በላይ ማሽከርከር የለብንም ከፍጥነት በታችን ማሽከርከር የለብንም እንደሁኔታው ሁኔታው እንደ መንገዱ ሁኔታ መንገዱ ላይ እንደ ሚፈቅድልን የፍጥነት ወሰን ገደብ በጥንቃቄ ማሽከርከር ያስፈልጋል። እንዲሁም ስንዞር ጥንቃቄ ማድረግ ያስፈልጋል። ሌላኛው ወሳኙ ነገር በምናሽከረክርበት ጊዜ ስቱደንት ቢሄቬየር ነው። ተማሪዎች ከተለያዩ ማህበረሰብ ከተለያየ ቤተሰብ እንደመምጣቱ የተለያየ ባህሪ ሊያንፀባርቅብን ይችላል ማለት ነው። አንዳንዱ ሚረብሽ ሊኖር ይችላል፣ አንዳንዱ ዝምተኛ ሊኖር ይችላል፣ አንዳንዱ መሯራጥ ሊፈልግ ይችላል። ስለዚህ በተቻለ መጠን ከውስጥ ያለውን ትዕይንት በአግባቡ እየተከታተል ልናሽከረክር ይገባል ማለት ነው። በመስታወት በኩል ሾልከው ሊወድቁ ይችላሉ። መስታወት መዘጋቱን ማረጋገጥ አለብን። መስታወት ከፍት ያለ መሆኑን ማረጋገጥ አለብን። በሮች በትክክል መዘጋታቸውን እና በህፃናት እንደማይከፈቱ ማረጋገጥ ያስፈልጋል ማለት ነው። ከዛም በተጨማሪ እንግዲህ ሲወርዱም ሲወጡም ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህን ጥንቃቄዎች ማድረግ ያስፈልጋል። ሌላኛው ምንጊዜም ትኩረታችንን ማሽከርከር ላይ ማድረግ ያስፈልጋል ማለት ነው። ህፃናትን ይዘን ስለምንሄድ እንዲሁም ተማሪዎችን ይዘን ስለምንሄድ ተማሪዎች አብዛኛውን ጊዜ የትራፊክ እንቅስቃሴ ግንዛቤ ሊኖራቸው ስለማይችል እንዲሁም ህጻናት ስለሚሆኑ ምንም አይነት የትራፊክ ግንዛቤ ስለማይኖራቸው ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ፎከስ ዶን ልናሽከረክር ይገባል። ሌላኛው የትራፊክ ህጎችን ማክበር ያስፈልጋል። አለም አቀፍ የመንገድ ዳር ምልክቶች፣ የመንገድ መሀል መስመሮች፣ የትራፊክ መብራቶች ሊሆን ይችላሉ። የሚቆምና የማይቆምበትን ቦታ፣ ዳገት ቁልቁለት ሊኖር ስለሚችል የትራፊክ ህጎችን ማክበር ያስፈልጋል ማለት ነው። ሌላኛው ቢዌር ኦፍ ሰራውንዲንግ ነው። አካባቢያችን ያለውን ነገር ማየት መከታተል ያስፈልጋል። ሌሎች ህፃናት ሊኖሩ ይችላሉ። ካወረድም በኋላ ወይ ደግሞ ከጫንም በኋላ መንቀሳቀስ ስንፈልግ ህፃናት፣ ተሽከርካሪዎች ሊኖሩ ስለሚችሉ ማየትና ለአደጋ የሚያጋልጥ ነገር አለመኖሩን ማረጋገጥ እያስፈልጋል ማለት ነው። ሌላኛው እንግዲህ ሁሉም ተሽከርካሪዎች ላይ እንደምናደርገው ሬጉላር የሆነ ሜንቴናንስ ያስፈልገዋል ማለት ነው። ተሽከርካሪውን ከማንቀሳቀሳችን በፊት የሚሆን በእንቅስቃሴ ላይ እንቅስቃሴን ጨርሰን ካቆምንም በኋላ ተሽከርካሪያችን ለሚገኙ ክፍሎችን ማየትና መፈተሽ ያስፈልጋል ማለት ነው። ስለዚህ ስኩል ባስ ወይ ደግሞ የተማሪዎች ሰርቪስ ከሌሎች የሚለየው ምንድን ነው? የምንጭነው ነገር አንጻር ነው። ሌሎች ተሽከርካሪዎች ላይ እቃ ነው የምንጭነው። ሌሎች ተሽከርካሪዎች ላይ አዋቂዎችን ነው የምንጭነው። አዋቂዎች ለራሳቸው ጥንቃቄዎች ስለሚያደርጉ ያን ያክል የምንጨነቅበት ጉዳይ ላይኖር ይችላል፣ ግን ጥንቃቄ ያስፈልጋል። የህፃናት ወይ ደግሞ የተማሪዎችን ሰርቪስ ደግሞ ይዘን ስንንቀሳቀስ ከሌላው ተሽከርካሪ አንጻር የተለየ ጥንቃቄዎች ማድረግ ያስፈልጋል ማለት ነው። ስንጭናቸው፣ ስናወርዳቸው፣ በጉዞ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌሎች አሽከርካሪዎች ደግሞ ምን አይነት ጥንቃቄዎችን ያደርጉ? ሌሎች አሽከርካሪዎች እስኩል ባስ ወይ ደግሞ የተማሪዎች ባስ ፊት ለፊታቸው ወይ ደግሞ ከተቃራኒ አቅጣጫ የመጣ ቢሆን ምን አይነት ጥንቃቄዎች ማድረግ አለባቸው የሚለውን ነገር እንይ። ከፊት ለፊታችን ስኩል ባስ ሲያጋጥመን ርቀታችንን ጠብቀን ማሽከርከር እና ተማሪዎችን ለማውረድ የሚሆን ለመጫን ሲቆም እና ቀይ መብራት ሲበራ እኛም ከተሽከርካሪው ቢያንስ ቢያንስ ከ10 እስከ 15 ሜትር ያክል ርቀን መቆም አለብን ማለት ነው። ተሽከርካሪው ተማሪዎችን አውርዶ ወይ ደግሞ ጭኖ እስከሚጨርስ ድረስ እና ቀዩ መብራት ጠፍቶ አረንጓዴ መብራት እስከሚበራ ድረስ መጠበቅ ይኖርብናል ማለት ነው። ተነስቶ ከሄደን በኋላ ተሽከርካሪው አውርዶ ወይ ደግሞ ጭኖ ተነስቶ ከሄደን በኋላ ተማሪዎች መንገድ ሊያቋርጡ ስለሚችሉ መጠንቀቅ ያስፈልጋል ማለት ነው። ከዛም በተጨማሪ ደግሞ ከተቃራኒ አቅጣጫ እየመጣንም ቢሆን ከፊት ለፊታችን በተቃራኒ አቅጣጫ መኪና ወደኛው ዞሮ ተማሪዎች እያወረደ ከሆነ መቆምና ተማሪዎችን አውርዶ ወይ ደግሞ ጭኖ እስከሚጨርስ መጠበቅና ሲንቀሳቀስ ነው መንቀሳቀስ ያለብን ማለት ነው። ስለዚህ እነዚህን ጥንቃቄዎች እናደርጋለን፣ ሌሎች አሽከርካሪዎች ስንሆን ማለት ነው። ለምሳሌ እኛ ሌላ ኮሜርሻል ቪክልስ፣ ወይ ደግሞ ሌላ የትራንስፖርት ተሽከርካሪዎች ይዘን ተማሪ የሚያወርድ ባስን ከፊት ለፊታችን ሲኖር ምንጊዜም ቅድሚያ መስጠት ይኖርብናል ማለት ነው። በአጠቃላይ የተማ ተማሪዎች ባስ ለማውረድም ሆነ ለመጫን ሲቆም ከፊት ለፊት በተቃራኒ አቅጣጫ እየመጣንም ቢሆን ወይ ደግሞ ከኋላ በኩል እየተከተልነው ቢሆን ተሽከርካሪው ቆሞ ሕፃናትን ሲያወርድና ሲጭን እኛም ቆመን መጠበቅ ይኖርብናል። በዚህ ጊዜ ከተሽከርካሪው ላይ ስቶፕ የሚል ምልክት ያለበት ቀይ መብራት ፍላሽ የሚያደርግ መብራት ይበላል። በዚህ ጊዜ በፍጹም ማቋረጥ የለብንም። ምክንያቱም ሕፃናት የትራፊክ እንቅስቃሴ ግንዛቤ ስለሌላቸው መንገዱን ዝም ብሎ አቋርጠው ወደ ቤታቸው ሊገቡ ይችላሉ ወይ ደግሞ ተሽከርካሪው ሲቆም ለመግባት በፍጥነት ሮጠው ሊመጡ ይችላሉ ማለት ነው። ስለዚህ ቆመን ነው ማሳለፍ ያለብን ማለት ነው። ተሽከርካሪው ከፍል ለፊታችን ወይ ደግሞ ከተቃራኒ አቅጣጫ በሚቆምበት ጊዜ በፍጹም መንቀሳቀስ የለብንም ማለት ነው። ስለዚህ ስኩል ባስ አሽከርካሪ ስንሆን፣ እንዲሁም ደግሞ ስኩል ባስ ተሽከርካሪ ከፍል ለፊታችን እና ከተቃራኒ አቅጣጫ እየመጣ ሲሆን የምናደርገው ጥንቃቄ ይህንን ይመስላል ማለት ነው። ክቡራን ተመልካች ላይ ተከታዮቼ እንዳያችሁት እንግዲህ ስኩል ባስ ይዘን ስናሽከረክር እንዲሁም ስኩል ባስ ወይ ደግሞ ተማሪዎችን ከቦታ ወደ ቦታ የሚያንቀሳቀስ ተሽከርካሪ በፊት ለፊታችን ወይ ደግሞ በምናሽከረክርበት መንገድ ላይ ሲኖር ምን አይነት ጥንቃቄዎች ማድረግ እንዳለብን ተነጋግረናል ማለት ነው። ስለዚህ ስኩል ባስ ወይ ደግሞ የተማሪዎች ሰርቪስ ያሉበት አካባቢዎች በምናሽከረክርበት ጊዜ ማድረግ ያለብን ጥንቃቄዎች ይህንን ይመስላል ማለት ነው። ስናሽከረክር ምን ጊዜም ጥንቃቄዎች ማድረግ ይኖርብናል። ህጻናት ስለ ትራፊክ ህጎች ግንዛቤ ስለሌላቸው ወይ ደግሞ ላያውቁ ስለሚችሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሲወርዱ መጠንቀቅ ያስፈልጋል። ሲሳፈሩ መጠንቀቅ ያስፈልጋል። እዛ ባስ ውስጥ መሆነ በምናሽከረክርበት ጊዜ ጥንቃቄዎች ማድረግ ያስፈልጋል ማለት ነው። ማሽከርከር ቀላል ነው ቀላል የሚሆነው ግን ስናቅ ነው። ካላወቅን ማሽከርከር እጅግ በጣም አደገኛ ነው። ማሽከርከር እጅግ በጣም ለአደጋ የሚያጋለጥ ነው። እጅግ በጣም አሰልቺ ይሆናል ማለት ነው። ስለዚህ እንደዚህ ቀላል የምንላቸው ቲፖችን ካወቅን ማሽከርከር ቀላል ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄ ካለ ኮመንት ሴሽን ላይ አስቀምጡልኝ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገኝ ድረስ ሰላም ቆይኝ።